ሰውን አትዶ እወድሻለሁ ውሽዬ፣ የሰው ወሬ አትስሚ። ሰው ምቀኛ ነው። ለራሳቸው ሊያርጉ ይፈልገው ያልተሳካላቸው እንደናፈቀች ንገራት። ሰው አትማ እንደናፈቀች ንገራት። ለራሳቸው እስኪ ዝም በለኝ በአላህ ለራሳቸው ለማድረግ ሞክረው ጥረው አፈር ከደሜ ብለው አልሳካ ሲልላቸው ነው። አሁን ያራ የእነሱን እንዳልሆንኩኝ ሲያውቁ ነው። ነገራቶችን በሙላ ወደኔና ወዳንቺ ቀደ ገለባበት ወጥቶሽ እወድሻለሁ። ውሺ ይወድሻለሁ። እነዚያ ያሳለፍናቸው ያሳለፍናቸው የማይረሱ ጊዜያቶችን አስታውሺ። የችግሬ ጊዜ ደራሽ፣ የጭንቀት ጊዜ ደራሽ ነበርሽ። የችግርሽ ጊዜ፣ የጭንቀትሽ ጊዜ ደራሽ ነበርኩኝ። አሁን ግን ነገራቶች ራፉን አንቺ ታውቂያለሽ፣ እንደ ድሮ አይደሉም ሁሉ ነገር ተቀይሯሉ። አንቺ እንደ ድሮ አይደለሽም። ሲደወልልሽ አታነሽም፣ አትደዊም። እንደ ድሮ አይደለሽም። ተይ፣ እችም ቀን ታልፋለች ታይ ይችም ቀን ታልፋለች። ሙሽዬ ታይ፣ እውነቴን ነው የምነግርሽ። ታይ፣ ማንም ከጎንሽ ጥላሽ ራሱ የሆነ ሰዓት ላይ ጥሎሽ ይሄዳል። አሁን አጠገቡሽ ያሉ ሰዎችን አትተማመኝ። ታይ፣ ጥላሽ ራሱ አበላት። ይቅርታ ጠይቃት እኮ ነው። ምንድነው ታስፈራራት? ጅል፣ አንተ ፋራ ነህ እንዴ? እንግላ ጻልተኛ ላይ እየገለጽኩ ነው። በዚህ ይቅርታ በላት እንዴ? ምን አጥ ዝም ይቁ ይቀር እኔ ሁሌ ሳላጠፋ አጥፍታል እንደተባልኩ ነው ምንም ነገር ሳላደርግ አድርገሃል እንደተባልኩ ነው። እሺ እኔ አጥፍቻለሁ ይቅርታ አድርግልኝ። አሁን አንቺ ሼም ይዞሽ ሊሆን ይችላል፣ ምክንያቱም በቀን መቶ ሰው ቤትሻ አስገብተሽ እየመከሩች እንዲያ፣ ከዚ ጋ እንዲሁ አቱ እንዲያቱ ብለው እየመከሩች እሺ እያልሻቸው ከዛ በኋላ ወጥተሽ ደግሞ እኔን ለማግኘት ከኔጋ ቪዲዮ ለመስራት አንድ እንደሯች ለመሆን ለእነሱ የገባሽላቸው ቃል ስላለ ሼም እየያዘች ነው። ጋይሶችዬ እኔ እወድሻለሁ ውሽዬ ሰላም ሺብዛ ይሄው ወዳ ተቀልዳለህ እንዴ? በውስጥ ጻፍልኝ ብላለች አትልህም? እባክህ የምር ይሄው ፎርዋርድ ላድርግልህ፣ ከፈለግህ ጻፍላት። እሺ አይ ቆይ ልንገርህ፣ እኔ አንድ ነገርም ከወደድኩ ወደድኩ ነው፣ ከጠላውን ጠላው ነው። እኔ ፋሲካ እስካሁን ከውስጥዬ ስላልወጣች ነው፣ ከወጣች ወጣች ነው። አባቴ ሰከንድ አላጠፋም። ባለፈው ክረምት ቤት አይሰራም ግን ዊዊል ሚት እናወራበታለን ብላ አባቴ ለአሁን ፋሲካ ልብ ውስጤ ስላለች ነው አልኩ። በጣም ማለት ነው በሚገርም አገባብ ውስጤ ስለገባች ነው ስቲል እስካሁን ያለች። ከወጣሽ ደግሞ ወጣሽ ነው። እስከምትወጣ ጠብቃለሁ። ከወጣሽ ወጣሽ ነው። ላስ አታስፈራራት ግን፣ ጥሩ ሰው ስለሆነች አታስፈራራት። እውነት ጋዜጦች የፋሲካን ውዳት ፋሲካ ወላሂ ጥሩ ሰው ነች። በጣም ጥሩ ሰው ነች። ማንኛውም ጊፍት በሁለት ነው። ማንኛውም ጊፍት ቱ ታይምስ ነው አሁን አላ አግባር ጋይሶች ሁለት እጥፍ ጋይሶች፣ ያላችሁ መቶ ሰዎች ያላችሁ፣ ለምን የለኝም? የእሱን ያህል የሚደርስ አለ ብለሽ ታስቢያለሽ? በዚህ ሰዓት እሱ መውደዱን በሚዲያ ላይ ወዳታለሁ ስላለ ነው። ፍቅር እኮ ተግባር ነዋል። እኔ ለሱ ፍቅር ያለው ስሰደብ፣ ስረገጥ ከእሱ ጋር ነበርኩ አደለም? ሌላ ጉርሻ እንኳን ጉርሻ ትልቅ ሚዲያ ወጥቶብኝ ሲሰድበኝ ሆነ ብለው ግን እሱም ደግሞ ስጠይቀው የራሱ ምክንያት አሉ። ባሻ ቀይም ናቸው። አሁን የሆነ ነገራችሁ ማጠበብ ነው እንጂ የሚሻለው እሱ እንደዚህ ና አይሆንም። እኔ ያን ያህል አንተ ስላሰራሃኝ ነው እንጂ አልፈልግም። ሲጀመር ማታ አናደርግም። በቃ ስህተት ነበር አለበት እ አስር ሰው አስር አበባ ባያቸው ሁሊያ ሰው ሁለት ክርስቶስን ሪስፔክት በጣም ወዳለው በጣም ሪስፔክት የሚያደርገኝ ሰው አንተ በጣም እወድታለሁ። አሁን ቤላ ምን አይነት ሰው ነው? ቢ የወቴ ልሰጥህ እችላለሁ። ከወደድኩት እንዲህ በፍቅር በምናምን አይደለም በወንድምነት ራሱ በጓደኝነት እንዲህ ራሱ። ግን እኔ ዲስሪስፔክት የሚያደረገኝ ቁጭ ብሎ ዲስሪስፔክት ስትደረግ ዝም የሚል ሰው ከሆነ ያ ሰው ለኔ አይመጠል። ራሱ ራሱ ዲስሪስፔክት እያደረገኝ እኔ ከሱ ላይ አንጀቴ መቼ እንደቆረጣታቃለ? ቤላ ክርስቶስን ነ አንጀቴ ቁርጥ ያለው በጣም ነው የደነገጥኩት። እኔ እሱ ታየ እና ዜድ ሆነን እየተጫወትን ለቀልድም ይሁን ያ ነገር ግን እኔን አስፈልጎኛል። ልክ ማናት ተባለ ማለት ነው የታየሆናት ወይስ ፋሲካ? እንደው ፍቅረኛ እራሱ አኑ ምንም አኑ ግን አንተ ከእኔ ጋር በልተህ ጠጥተህ ሪስፔክት ካለ ክለኔ ወይ ሁለቱንም ትላለህ ወይ እንደዚህ አይነት ጥያቄ አንመልስም ትላለህ አይደል?

ነው ተነካካሽብኝ ችግሩ ከዱባይ ኩርማ ጋር ች እኔ ከሀቢብ ጋር መች ተነካካው? እኛ እኮ ፍቅር ፍቅር አልን እንጂ እንደዚህ እኮ ሌላ ነገር እኮ ምንም ነገር እኮ ባለጌ ነገር ውስጥ ዛሬ ምን ደረገር እንዲ ወረኛ በለው ምንም ዋፍ የለም። ክርስቶስን ምንድን ያለሙሙድ ያወራው ዛሬ ፋሲካዬ የምርት እስቲ ክርስቶስን በል እንዲ ያምሻል እንዲ ደግሞ እኔን አትዋሽኝ። ይኸው ግንባርሽ ላያስቶቃል አባቴ ሞት በኢየሱስ ስም እንደ ምነው አንተ ምን ጨራሽ ተችም ገብረኤልን እንደ ማይናሚስ ውሽዬ፣ አንተ ምን ሆነ ነው ማሙኛ? ቃለው ሀቢብ የኔ ዝም ብዬ ነው እንደ ለሰው እንትን የምለው። ከደምሴ ውጭ ወደ ውጭ ማንም ሰው እኔ ከደምሴ ውጭ ወንድ አላውቅም። የመጀመሪያሽ ማነው? ደምሴ ልጅ አባት የመጨረሻም የመጀመሪያ እንግል ምና ደምሴ። ስቲ እግዚአብሔር አባቴ እንዴት ነበረ? ማሙ፣ ቆይ ስሚ፣ ስሚ